ት ነው እንትንም ተሳስተሽ ከሆነ ሌላ ሰው ምናምን ሲሉ እንግዲህ ልጅን እንዴት ነው እንትን ምለው ምናምን ብለው እንግዲህ እናትየዋም እግዚአብሔር ይስጣቸው። በእርግጥ እውነታቸውን ሊሆንም ይችላል። እኔ ደግሞ ያው ሁልጊዜ እንደዚህ አይነት ነገር ሲፈጠር ወጥመድ ይሆናል ምን ይሆናል እያልንን ብዙ ጊዜ እኛ እንጠራጠራለን። ግን ዛሬን ግን እውነት ትክክለኛ ማስረጃ ነበር። እንግዲህ እናትየው ስትደውል ስልክ ሰምቶ ይሆን ምን ይሆን በየት ዘሎ እንደወጣ እንግዲህ ባልታወቀ ሁኔታ እዛም ቤት ውስጥ ሳያገኙት ቀርተዋል ማለት ነው። ኦልሬዲ ይሄ ሰውዬ አሁን ክፍለ ሀገር ሄደ፣ እዛም ሄደ፣ የትም ሊያመልጥ አይችልም። ላታመልጭኝ አታሯሉጭ የሚባለው አባባል በአብ በላይ ነው የሚሰራው። ዝም ብሎ እያደከማቸው ነው እንጂ ሰውየው የትም አይሄድም፣ ሲጀመር መሄጃ የለውም። እዚህ ጋር አበበ ሊያ ትፈልገዋለች። በሉ ሊያ ለምን ትፈልገዋለች ብትሉ ሁሉን ነገር እንግዲህ ስለ ራይል ሞት እዛ ቤት ውስጥ ማን አምጥቶ እንዳስቀመጠ እንግዲህ ሁሉን ነገር ከተናገረ በኋላ አብቅቶላታል ሊያ ማለት ነው። ስለዚህ አበበን ካገኘች አበበን ለመበቀል ሚሆን ምን ይሆን አላቅም። እሷና እሱ ራሱ ብዙም እየተስማሙ አይመስለኝም። የራሳቸው ጉዳይ እነሱ። አቤልን ብቻ ለቀቂ ያደርጉት። አቤልንም አሁን ድረስ እየተከታተሉ አቤልን ለማገድ በጣም ብዙ ነገር እያደረጉ ነው። አቤል ሲወጣ ሲገባ፣ አቤልን እንትን የሚል ሰው መኪና እንትን ብለው በጣም እኔ እንጃ። የአቤል ነገር ትንሽ እያሳሰበ ያለው ምን አይነት ማለት ወጥቶ እንኳን በሰ እንትን ለማለት በጣም ተሳቆ ነው ያለው። ሰው የግዴታ አጠገቡ ሰው መራቅ የለበትም፣ ያለዛ እንደዚህ ካገኙት ይዘውት እንደሚጠፉ ምናምን እንግዲህ አቤልም እየተጠራጠረ ነው። ስወጣ ስወጣ መኪና ግቢ አካባቢ መኪና ቁሟ ያለው ምናምን ብሏል እና ያው እንግዲህ የእሷ ሰዎች ካልሆኑ ሌላ ሰው ማንም ሊሆን አይችልም። ብቻ እግዚአብሔር አምላክ ይጠብቀው ወንድማችንም ያበበ ነገርም መጨረሻውን ያሰማል። ዛሬ እናቱ እግዚአብሔር ይስጣቸው ለትንሽ ነው ያመለጠው እንጂ ሊያዝ ነበረ። ግን ምን አውቃለሁ፣ ወይ እህቱ ነግረው ይሆን ወይ ስልክ ስታወራ እናቱ ሰምቶ ይሆን? ምንም አላቅም። በየት እንደወጣ እራሱ አላየውም ነው ያሉት እናትየዋ። እዚህ በር ላይ ቁጭ ብዬ ነው፣ እንዴት ወጣ፣ በምን ወጣ እያሉ እንግዲህ በጣም እንትን እያሉ ነበረ ብቻ ከባድ ነው ጎበዝ። ምን አይነት እንትን ውስጥ እንዳስገባቸው እናቱ ራሱ ምንም በማያውቁት እናቱ እህቱ እየተሰቃዩ ነው ያሉት በአበበ ምክንያት። እሱ ግን ምንም ነገር አይመስለውም። አሁንም ያው አዲስ አበባ እየፈለጉት ስለሆነ እዛ ሄዶ ለመደበቅ ደብር ነበረ እንግዲህ እናቱም እውነትን ቃል ገብተዋል። ከነገራችን ላይ ምንም ቦታ የትኛው ማክስቴም ጋ የትም ሄዶ ከሰማሁ አሳውቃችኋለሁ ብላው የአበበ እናት ቃል ገብታለች። እውነት አበበን እንደው ዓለም ዓለም ዓለም ነበር የሚሸልማት እናትየዋ፣ አበበን ብታስዘው። አረ በስመ አብ፣ አበበ ከሚያደርግላት ይህ ሰርቆ ከአምጥቶ ከሚያደርግላት ይጥፍ። እነ ልኡል እዛ በላይ ነበር የሚያደርጉላት። አበበን አሳልፋ ብትሰጣቸው ታቃላችሁ። ትክክለኛ ማስረጃ ሰጥቶ እጅ ከፍንጅ ያሳዘውን በስከ መጨረሻ የቤት ባለቤት የምን የሚፈልጉትን እያሟሉላቸው ነው። አሁን የሚችናት እንግዲህ አምነው ትክክለኛ ማስረጃ ቢሰጡ ምን ያክል ለስራቸው እንደሚያቀልላቸው አላቅም። መያዙ አይቀርም፣ ግን ለጊዜው እንደፈለገ እየፈነጠዘ እዛም ይሄዳል፣ ክፍለ ሀገር ይሄዳል፣ ሲፈልግ እህቱ ጋር ሲፈልግ እያለ እንግዲህ እንትኑን ቀይሮ ምናምን ብላለች እናቱ። አለባበሱን ቀይሯል። ምንድን ነው ያሉት ኮፍያ ነው ያሉት፣ ኮፍያ ያረጋል ምናምን በቃ በጣም ሰው እንዳያውቀው ማለት ነው። ተቀያይሯል ልጁ ግን ኦሬዲ ከነልውል ምንም በደሞ አበበ እንደዚህ በእንትኑ አይታችሁት የምትለዩት ሰው ነው። ስለዚህ እኔ እንጃ ብቻ አቤል ነው አሁን ትንሽ እያሳሰበ ያለው የአቤል ጉዳይ ነው። አቤልን እየተከታተሉት ባለፈው አይታችኋል ከሶስት ቀን በፊት ሐኪም ቤት ምን ሊያደርጉት እንደነበረው አሁንም ከግቢው አልወጡ ብለዋል እነዚህ ሰዎች አካባቢው ግቢው። እሱ በሚገባበት በሚወጣበት እየተከታተሉ እንግዲህ እሱ ራሱ ቤት ሊቀይር ወይ እንትን ልበል እያለ በጣም እየተወዛገበ ያለበት ነው አቤል ማለት ነው። ከልዑል ጋር አንድ ላይ እንኳን እንዳይኖሩ ተደባብረዋል፣ ታውቃላችሁ ሁለታቸው አይነጋገሩም። ያው እሱም ልዑልም እንግዲህ አበበን አንተን ያስመለጥከው እስከተባልኩ ድረስ አግኝቼ እስከማገናኝ ድረስ ከዛ በኋላ ዙር እና አቤል ነገር በጣም እያሳሳቢ ነው። ብቻ እግዚአብሔር እየጠበቀው እናንተን በጸሎታችሁ አስቡት። እሱም እራሱ አሁን ባለፈው ወዛችሁን ቤት እንትን ካደረጉት በኋላ በጣም እየፈራ ለመውጣት ሁሉ ተሳብቆ ምናምን ነውና ያው አንዳንድ ጊዜ እናንተ ብዙ ነገር እያሰባችሁ እነዚህን ሰዎች ለመያዝ በሚቀርብበት ሰዓት እነሱ ደግሞ ከጀርባ ጀርባ እነሱን እየተከታተሉ ለማገት ይመስለኛል አቤልን ለማገት ነው አሁን ላይ ቆርጠው የተነሱት ያው እሱም በርከታ አድርጎ ሰው አሉ ግን ያው እንድታስቡ አይደለም እንደዚህ እምላችሁ ግን ምን ያክል እየተሳቀቀ እንዲሆነ አቤል ማለት ነው ብቻ ፈጣሪ ይጠብቀው አበበ የተባለው ሰውዬ ከተያዘ ከዛ በኋላ አቤል ነፃ ነው። አሁንም እኮ አቤል እኮ ነፃ ነው። በቃ ማለት ያን ማስረጃ ከዛ በላይ ማስረጃ ምንም ነገር አያስፈልግም። እዛ ቤት ውስጥ ማን ይዞ መቶ እንዳያስቀምጥ የራየልን ሬሳ የሚያሳይ ቪዲዮ ነው። እንግዲህ በአበበ ላይ እንትን የተባለው ስለዚህ እሱ ካለ አቤል ምንም እንትን ወንጀል የለበትም። አሁን እነዚህኞቹ ሰዎች እውነት ስለወጣባቸው የግዴታ አቤልን ማሳሰር ወይም ማገት ነው የሚፈልጉት። ቆርጠው ተነስተዋል እሱን ለማገት። በዚህ ያሰቡት ተሳክቶላቸዋል። ልዑል እና አቤልን አጣልተዋል። አሁን እነሱ እንደሚፈልጉት እየሆነላችሁ ስለሆነ በዛም እንትን እየገቡ እያንዳንዱ እያንዳንዱ ማስረጃ እያንዳንዱ የሚያደርጉትን ውይ ኧረ ጊዜ ኧረ ጊዜ የጊዜ ጉዳይ ነው፣ እውነት የጊዜ ጉዳይ ነው። እነዚህ ሰዎች ተይዘው እንደው ፍትህ ፍትህ እንደዚህ አይነት ኢትዮጵያ ውስጥ እንደዚህ አይነት ነገር እየተያያደ ያለው መቼም እኔ አላውቅም። በተለይ አበበ እንዳበበ የተጫወተባቸው እየተጫወተባቸው ሰው የለም። ሰው ብዙ ያስባል። ሰው ብዙ ነገር እንትን ይላል፣ ግን አንዳንዴ ብዙ ነገር አስባችሁ መጨረሻችሁ ደግሞ እናንተን ለመጣል እናንተን የሆነ እንትን ለማለት ከስራችሁ ለማጠናገፍ የሚያደርጉት ለእንደዚህ አይነት ሰዎች ምን አይነት እንትን እንዳላችሁ አላውቅም። እኔ ምን ብዬ እውነት ወይ ይሄ ደግሞ ማን ነበር ስሙ፣ በዘላለም እንትን የሚሰራው ወንድማችን ላቤል በቃ፣ በዛ ሰዓትም እሱ ነው ነፍሱን ያተረፈለት። አሁንም እንትን የሚለው እሱ ልጅ፣ በጣም ጎበዝ ልጅ ነው። ከነገራችን ላይ በካሜራ ጀርባ እስከ ዛሬ ድረስ አናውቀውም እንጂ በጣም ጎበዝ ነው። ሰዎች እንዴት አድርገው እያወጣጣ እንዳለ አይታችኋል እንግዲህ አቤልን ሊያግቱት የመጡ ሰዎች አንዴ እንትኔ አንዴ ምን አንዴ ምን እያሉ እየዋሹ እያስመሰሉ አሁንም እስር ቤት እንዳይገቡ ያልሆነ ነገር እየቀበጣጠሩ ነው። ስለዚህ የእውነት አምላክ ይፍረድባቸው። እኔ ሌላ ምንም አለም። አበበም እናቱን እያሰቃየ ነው ያለው። እህቱ እውነትን ለምን እኔ እዚህ ቤት ስመጣ ለምን ትናገራላችሁ? ለምን እንዲህ ትላላችሁ? እያለ ጭራሽ ለቤተሰቦቹ ምንድን የሆነባቸው? በሱ ምክንያት ቤተሰብ ራሱ ሰላም አጣ። ወይ አረ በጣም ነው የሚሰለቸው የእውነት አንዳንድ ጊዜ ግን በጣም በጣም በጣም በጣም ሲበዛ ማርም ይመራል። የአበበ እና የዚች ሊያ የተባሉ ሴት ሰዎች ሰዎች እጅግ በጣም ከሕሊና የሌላቸው ምንም ክብር ለምንም ለሰው ልጅ እንትን ምን አይነት ስራው እና ምን አይነት እንትን እንደሆነ አላውቅም። እኔ እንደዚህ አይነት ነገር እስካሁን ድረስ ስንት ነገር አይቻለው? የአሁኑ ደግሞ በሀሳብ ባሰ ባሰ በጣም ባሰ። መጨረሻውን ነው ምን እንደሚሆን አላውቅም። የት እንደሚገባ አላውቅም። ውይ እነሱ እንደሚፈልጉት እነሱ እንትን እንደሚሉት እየሆነላቸው ነው አሁን። እነ ልዑል እነ አቤል እንደሚፈልጉት ሳይሆን እነዛኞቹ እንደሚፈልጉት እንዲሆንላቸው ነው የሚፈልጉት። ወይ ልዑልን ወይ አቤልን ማገት ከሁለት አንዱ ማስፈራሪያ እንደዚህ ነው የሚያደርጉት። እነሱ ደግሞ እንደው በእናንተም ጸሎት እና እግዚአብሔር ይጠብቃቸው እንጂ እኔ ብቻ አላውቅም እውነት ትንሽ ትንሽ አሁን ላይ ትንሽ የሆነ የምናየው ነገር በጣም ደስ የማይል ነገር እያየሁ ነው። ሰሞኑን በጣም በተደጋጋሚ ብዙ ነገር በተለይ በአቤል ላይ ብዙ ነገሮች እየመጡበት ነው ያሉት። እሱ መዳን የሚጠብቀው ብቻ ወንድማችን አበበ ሊያ እንደፈለጉ እየፈነጠዙ ነው። በብራቸው ሰውን እያዘዙ ከጀርባ እነሱን ሲያስጠኑ እነሱ የሚወጡበት የሚገቡበትን ሰላም ሰላም ሰላም ነው ያሳጧቸው። የእውነት ሰው በሀገሩ በተወለድበት እንደዚህ እኔ እኮ ሌባ ሲያዝ ዙሮ ደም እንትን ለማለት ሌላ እንትን ሌ ወንጀሉን አምኖ ራሱ እጅ መስጠት ሲገባ ጭራሽ እነዚህ ደግሞ ጭራሽ ሌላ ከወንጀል ላይ ወንጀል እኮ ነው የእንትን እያሉ ያሉት። እንዴት ኧረ እኔ አላቅም ምን አይነት እንትን እንደሆነ አላቅም። ሰው በየእንትኑ የምናየው ነገር በጣም ነው የሚያስጠላ። ልቦና ይስጠን። የአበበ ነገር አሁን እያበቃለት ይመስለኛል። እስካሁን ድረስ እንደፈለገ ሆኗል። ካሁን በኋላ ግን ይሄ ነገር በጣም በጣም በጣም ቤተሰብ እራሱ አንገሽግሿቸዋል። አበበ በጣም እንደ በፊቱ እናቱ እንደዛ ሲያለቅሱ አይታችኋል። ባለፈው ምንም በማያውቅ ልጅ መጥቶ ከተማ እንደዚህ ሲሆንብኝ እያለ ግን አሁን ግን አካዩት በኋላ በጣም ምን አይነት ወንበዴ ምን አይነት እንትን እንደሆነ ገንዘብ ምን ያክል እንደቀየረው አበበን እናቱና እህቱ እየተናገሩ ነው ያሉት ከተማ ከመጣ በኋላ እና አንዳንድ ጊዜ ህይወታችሁን የሚያበላሽ ገንዘብ ነው። ህይወታችሁን የሚቀይርም ገንዘብ ነው። ግን በአግባቡ ከተጠቀምንበት ሰርተን የምንቀይር ከሆነ የተሻለ ነው። የእነዚህ ደግሞ በሌብነት ሰውን በማሰቃየት ሰውን የሆነ እና ትንሽ በጣም ከባድ ነው። ኦፍ ኧረ በስመ አብ አሰልችተውኛል። እኔ ራሱ አበበ እዚህ ቦታ አለ፣ አበበ እዚህ ሄደ፣ አበበ በዚህ ወጣ ሲሉ ልዑል ደግሞ ከተነገረው ሰከንድ ሰከንድ ራሱ አይቆይም። ታውቃላችሁ እዚህ ቦታ ተብሎ ከተደወለለት ሰከንድ አይቆይም። ወደ አሁኑ ነው እንትን የሚለው እና እግዚአብሔር ያግዛቸው ወንድሞቻችሁ። ልዑልንም ማናቤልንም እግዚአብሔር ጠብቀው፣ የሚያሳድዱትን እግዚአብሔር ያያዝለት። እንግዲህ ሁላችሁም በጸሎታችሁ አስቧቸው እያልኩኝ ለማንኛውም የዛሬው ቪዲዮ ይመስላል እንግዲህ ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብት። ሁላችሁንም ከልብ ነው አመሰግነው። ላይክ ማድረጋችሁ እንዳትረሱ። ሰላማችሁ ይብዛልኝ። ባይ ባይ።